አሰላም ዐለይኩም ወረህመቱላህ። ዛሬ ሀቂቃ በጣም የምጓጓበትን ውይይት ልነግራችሁ ነው የመጣሁት። ከዛ በፊት ግን ዛሬ ትንሽ ከውይይት ከመጋበዝ ከመገባበዝ ጋር በተያዘ የተፈጠረች ነገር አለች፣ እሷ ላይ ልንገራችሁ። ዛሬ እንዳያችሁት ኢብን ምነወር ጠዋት የጻፈው ነገር ነበር። ኡስታዝ ኢብን ምነወር በተለይ ደግሞ ሰሞኑን ከተነሳው ጉዳይ ጋር በተያያዘ ታስታውሱ ከነበር ኡስታዝ ሙዓዝ እና ኡስታዝ አደም ውይይት ላይ የነወዊ ጉዳይ ተነስቶ ነበር። እና ነወዊ ተሳስተዋል አልተሳሳቱም በሚል የተፈጠረው ዝግብ ነበር። እና ከዛ ጋር በተያያዘ የሆነ ነገር ትችት ጽፎ ነበር ነወዊ ተሳስተዋል ስለተባለ እንዴት ይከፋቸዋል አይነት ነገርና፣ እና ከዛ ጋርም ይሄ የፈቶ አምባገነንነት ምናምንም ጽፎ ነበር። አላኩል ያህል በጉዳዩ ላይ ኢንተረስት ካለው ብዬ ላወያየው ጠየኩት። ባለፈው እንደተደረገው ውይይት መተ ሀሳብህን በነፃነት ልታቀርብ ትችላለህ እኔም በደንብ አክብሬ መድረክ ለመስጠት ዝግጁ ነኝና ከሌላ ወንድም ጋር ብትወያይ ምን ይመስልሃል ብዬ ጠየቅኩት። እሱ የመለሰልኝ መልስ ቲክቶክ የለኝም እና ከዛ ውጭ ደግሞ የአንተ መሸቀያ መሆን አልፈልግም የሚል እንደዚ አይነት የሚያጣጥል ነገር ጻፈልኝ። አይ ችግር የለም። ቲክቶክ ማውጣት ከባድ አይደለም። ሌላው ቀርቶ ማውጣት ካልቻልክም የኔን የእንግሊዝኛ ቲክቶክ ሰጥቼ ይህም በዛ ልትገባ ትችላለህ። ከዛ ውጭ ደግሞ የሰለፊ መድረክ አይነት ነገር ካልሆነ አይነት ነገር ሲል ሰለፎችን ማክበር ከሆነ ሰለፎችን ማላክ ከሆነ አብሽር፣ እኔም ሰለፊ ነኝ። ከዛ ውጭ ግን መዋየት ትችላለህ ፍላጎት ካለህ ብዬ እንደዛ አይነት ነገር ጻፍኩለት። አላኩልህል አይ እንደውም አንተ ራስህ በፈቶ አንባገነንነት ጉዳይ ሌላ ሰለፊ መድረክ ላይ መወያየት አለብን የሚል ነገር አነሳ። ሙራድም ወዲያውኑ ያንን ነገር ጽፎት ሲያወጣው ሙራድ ላይ ሄጄ ብኑ ምነወርን ታጋ አድርጌ፣ እኔ በመሰረቱ አወያይ ነኝ። ለውይይት ስጠራችሁ እኔኑ መልሶ ለውይይት መጥራት ብዙ የሚገጥም ነገር ባይሆንም ተክቢር ሚዲያን ካላጣጣላችሁ ችግር የለም። በፈቶ አንባገነንነቱም ቢሆን ተክቢር ሚዲያ ላይ መተህ ልንወያይ እንችላለን፣ ችግር የለም አልኩት። አላኩል ሃል እሱን ፓርት ማጉላት አልፈለጉም። ር ሌላውን ፓርት የመጀመሪያውን እሱ መልስ የሰጠበትን እና እንወያይ ያለበትን ብቻ ቆርጦ አውጥተው ፖስት አድርገውታል። በመሰረቱ እኔ አወያይ ነኝ። አወያይ ግን ሲባል ባዶ አወያይ ብቻ አይደለሁም። በተለይ ኖርማል ልዩ ሸርጥ የተቀመጠባቸው ውይይቶች ሲቀሩ በሌሎች ውይይቶች ሀሳብም ሊኖረኝ ይችላል። ሃሳብ ያለኝ አወያይ ነኝ። ይህንን ሁሌ የምናገራለሁ። በጉዳዮች ላይ አቋም ሊኖረኝ ይችላል። በየመሀሉ አንዳንዴ ጊዜ ሳገኝ ሃሳቤን ላንጸባርቅ እችላለሁ። ሳንጸባርቅም ነበር። በዛ ደግሞ በግልጽ ተናግሬ ነው። ተደብቅ የማደርገው ነገር አይደለም። ከዛ ውጭ ግን አንተ ሰውን ለውይይት ስትጋብዝ ኖ ነው አንተ ራስህ ተወያይ የሚል መልስ ብዙ የሚገጥም ነገር አልመሰለኝም። እኔ እንዳልተችም ተከላክያ አላቅም። በነገራችን ለመድረኬ ላይ ሰዎች በየጊዜው መጥተው ይተቹኛል። በነፃነት አስተናግደዋለሁ። ችግር ኖሮብኝ አያውቅም። ከዛ ውጭ ግን በየቦታው እየሄድኩ መወያየትም ሆነ በጉዳዩ ላይ ኢንተረስት ኖሮ አያውቅም። ለምን ከተባለ እኔ በመዝሃቡ ምክንያት ማንም ያጠቃሁት ሰው የለም። ማንንም አላጠመምኩም። ማንንም ተደ ሙሽሪክ አላልኩም። ማንንም በእንዲህ አይነት ጉዳዮች ላይ በቢድዓ ጉዳዮች ላይ በአቂዳ ጉዳዮች ላይ እየወጣሁ የወቀስኩበት የወረፍኩበት ጉዳይ የለም። ይህንን እነ ብን ምነወር እነ ሙራድ ታደሰ በየጊዜው የሚያደርጉት ነገር ነው። ስለዚህ እኔ ስቴክሆልደር ዋና ስቴክሆልደር አይደለሁም፣ እውነቱን ለመናገር ለውይይቶቹ ማለት ነው። እንዳወያይ ግን፣ ተክቢር ሚዲያ ላይ መድረክ ፈጥሬ ብዙዎችን ለማስተናገድ ነው እየጣርኩ ያለሁት። የሁሉንም ሀሳብ ለማስተናገድ እጥራለሁ። የመጡትን በሙሉ አስተናግዳለሁ። ሰዎችን በመግፋትም የምታወቅ ሰው አይደለሁም። እነሱ የዚህ መስክ ዋና ሰዎች ስለሆኑ ነው ለውይይት የጋበዝኳቸው እንጂ እኔ ማንም ጋር እየሄድኩ በዕልም በኩል በዚህ ጉዳይ እንወያ እያልኩ ስጋ ብዝም አልታወቅም። እንደዛም አይደለም። ካሁን ቀደም ምናልባት አይ በጉዳዩ ላይ እውቀት የለህም አንተ አርፈህ ፖለቲካህን ፍትፍት እንጂ እንዴት በዲን ጉዳይ ታወራለህ ሲሉኝ አይኑ ነው እኔ እኮ በጉዳዩ ላይ ምሩቅ ነኝ። ከዛ ውጭ ደግሞ ኢስላሕ በይነል መዛሂብ፣ በመዝሃቦች መካከል ያሉ ነገሮችን አስመልክቶ ውይይቶችን ምኖችን አስመልክቶ ልምድ አለኝ። ስለዚህ ልምድ ስላለኝ በዚህ ጉዳይ ላይ ችግር የለም። እኔ ባወያይ ችግር የለም ለማለት ነው የነገርኳቸው እንጂ ማንም ጋር እኔ የዕልሙ ፍክክር ውስጥም ገብቻ አላቅም። ሌሎች አካሎችንም በመዝሃባቸው በምን ጉዳይ አጥክች አላቅም። ማንንም ብተደዕሞ ሽርክ ብዬ አላቅም። እኔ ፊልደም አይደለም፣ እውነቱን ለመናገር ቀጥታ በዚህ መልኩ አድርጌ አላቅም። እነ ሙራድ እነ ብኑ ምነወር እዚህ ዘርፍ ላይ ስለተሰማሩ ነው እስቲ ኑና ተወያዩ፣ የእናንተንም አዲላ አስቀምጡ መድረኩ ላይ፣ ሌሎችም ደግሞ አዲላቸውን የሚይዙትን ቁርአኑን፣ ሀዲቱን መረጃ የሚሉትን ነገር ያስቀምጡና፣ ኸይር ይወጣዋል፣ ሰው ይማራል። ቢያንስ ሁሉም ከኋላ ያለው መረጃ እንዳለው ይመለከታል። የፈትዋን አንባገነንነት ችግሩንም በዚህ መልኩ ለመፍታት እንችላለን በሚል ነው ይህንን ይዤው የመጣሁት። ከዛ ውጭ ግን ማንም ሰው የፈለገ ተክቢር ሚዲያ ላይ እኔን በሆኑ ጉዳዮች ላይ ማውራት መወያየት ቢፈልግ እሱ እንዳለ ሆኖ ችግር የለብኝም ማለት ነው። ከዛ ውጭ ግን ተክቢር ሚዲያ ማጣጣል ወይም ደግሞ የጀመራቸውን ውይይቶች ዳይቨርት ለማድረግ ምናም መሞከር ብዙ የሚረባ ነገር አይደለም ያልፈለገ ሰው አልፈለገም ነው ግብዣ ነው የሚቀርበው ግብዣውን ተቀብሎ ከተወያየ ማሻላህ ጥሩ አልወያይም ካለም አልወያይም ነው በግልጽ እንዲህ አይነት ሲስተም ከሚፈጥሩ ወይም ደግሞ በቃ ከተክቢር ሚዲያ ውጭ በሰለፊ ሚዲያ ምናምን የሚል አጓጉል ሸርጥ ከሚያመጡ አይ መወያየት አንፈልግም ቢሉ በቃ ችግር የለም እኔ በየቀኑ ይሄዱ እናንተን ተወያዩ እያልኩ ልጠይቅ አልችልም እና ዝም ብሎ ሪፊዝ ለማድረግ እንደ ቴክኒክ አድርገውታል። ባይገርማችሁ ባይገርማችሁ፣ እኔ በጣም ያሳቀኝ ነገር ደግሞ ብዙ ሰዎች ያችን አንዷን ምልልስ ብቻ ከዛ በኋላ የተመላለስ ነውን ነገር እንዳላዩ ሆነው አንዷን ምልልስ ብቻ ቆርጠው ብዙ ሼር ያደረጉ ልጆች መወያየት አለባቸው እያሉ ያነሱታልና ትናንት ትላንት ውይይት የሚባል ነገር መቆም አለበት ሲሉ የነበሩ ልጆች ዛሬ አይ፣ ኢስሃቅ እሸቱ ከሆነ ይወያይ ምናምን ነገር፣ በቃ መወያየት አለበት ምናምን ሲሉ ገረመኝ። እንዴ! ትላንት ለምንድነው ታዲያ ውይይት ጥሩ አይደለም፣ ውይይቱ መቆም አለበት፣ እንደውም አትሄዱ እያላችሁ ስትቀሰቅሱ የነበሩት ለምንድን ነው? እኔ ስመጣ ነው እንዴ እና አቋማችሁን የምትቀይሩት ነው ወይስ እኔን በሆነ መልኩ ወይ ለማዋረድ ምናምን ልክ የያዛችሁ ነገር ካለ አላውቅም። እኔ ከማንም ጋር ውርርድ ውስጥ አልገባውም። አሁንም ቢሆን በፈቷን ባገነነት መነጋገር የሚፈልግ አለ፣ በሬ ክፍት ነው። አሁን በነገራችን ላይ እነጋገራለሁ እኮ የፈቷን ባገነነት የምትለው ነገር ልክ አይደለም እያሉ ሰዎች ይሞግቱኛል እኮ ግሩፕ ውስጥ። ምንም አዲስ ነገር የለም። እስካሁን ስናደርገው የቆየ ነው ለማለት ነው። እና ኡስታዝ ብን መነወርም ሙራድ ታድስም ከአሁን ቀደምም እንደዚሁ ግብዣ ቀርቦለትም እምቢ ብሏል። ችግር የለም አንወያይም ካላችሁ አንወያይም ነው። ግን አይ ሳ ከሆነ ግን እንወያያለን ማለት ብዙ ትርጉም የለውም። እልህ ይዞናል እንደማለት ነው። እና በላህ ትንቀሳቀሱ እንደዛ አይነት ነገር ፌር አይደለም ለማለት እወዳለሁ። አላኩልያል ዛሬ ዋና ጉዳይ ይሄ አልነበረም። ያው በመሃል የመጣ ነገር ስለሆነ ነው ላንሳው ብዬ ወደዛ የገባሁት። ወደ ዋናው ጉዳይ ስገባ ወላሂ ከምሬ ነው ምላችሁ የምጓጓበት ውይይት አለ። የሸኽ ኢልያስ እና የሸኽ ፈኽሩ ውይይት በጣም ከምጓጓባቸው ውይይቶች ነው። ወላሂ ነው ምላችሁ፣ እየቀለድኩ አይደለም። በአላህ ስም እያሉ አሽም ከምሬ ነው የማወራው። በደንብ ባየው ብዬ በጣም የምጓጓበት ውይይት ነው። ለምን ካላችሁኝ ሸኽ ኢልያስ አሕመድም ሆኑ ሸኽ ፈኽሩዲን ሙሐመድ ሁለቱም የቀሩ ያቀሩ ሸኾች ናቸው። ደረሶች አሏቸው። ሁለቱም አንደበታቸው ስል ናቸው። ሁለቱም ደግሞ የተገሩ ናቸው፣ ለዒልም ወሬ የዒልም አደብ ያላቸው ሰዎች ናቸው። እኔ ሸኽ ኢልያስም በነገራችን ላይ አደባቸውን በጣም ነው የምወድላቸው። ሲናገሩ አይዛለፉም፣ በስርዓቱ ያስረዳሉ። በአቋም መስማማት አለማስማማት ሌላ ጉዳይ ነው። ግን እንድታከብራቸው የሚያደርግ ስነ ምግባር አላቸው። ይሄ በጣም ደስ የሚል ነገር ነው። በየትኞቹም ሸኾች ላይ ይሄንን ማየት ወላሂ ደስ ይላል። ከምሬ ነው የምላቸው። እና ሸኽ ኢልያስ አውቃለሁ፣ ብዙ ሙግቶችን አያበረታቱም። ሰሞኑንም ከአሁን ቀደም በ2022 ያወጡትን ቪዲዮ አይቻለሁኝ ሙግት ምናም ብዙ የሚበረታታ ነገር እንዳልሆነ የሚያሳይ ቪዲዮ አለ። ግን ሙግትን ያላበረታቱበት ምክንያት ግን በሸርጥ መሆኑን አይቻለሁ። ሸርጥ አስቀምጠዋል ማለት ስጋት ብለው ያስቀምጧቸው ነገሮች አሉ። አንደኛው ስጋት ብለው ያስቀምጡት የሹባህ ስጋት ነው። ሰዎች አጓጉል ጥርጣሬ ሊገባባቸው ይችላል። ሌላ ደግሞ የመናገር ችሎታ አለመመጣጠን ይኖርና ሰዎች እንትን ላይሉ ይችላሉ። ምናልባት ሀቅ ያዘው ሰው በደንብ ላይናገር ይችላል። ምናልባት ደግሞ ሀቅ ያልያዘው ሰው የተሻለ ተናግሮ ሰዎችን በዛ መልኩ ሊያሳስት ይችላል። ስለዚህ ብዙም እንዲህ አይነት እንትኖችን እንደማያበረታቱ ጠቅሰዋል። እነዚህ ስጋቶች አሁን የሉም ብዬ ነው የማስበው። ለምን ከተባለ ሁለቱም ሼኾች አንደበተ ርቱዕ ናቸው። እንደውም በአንደበተ ርቱዕነት ካልን ከሸኽ ፈኽሩዲን ይልቅ ሸሄልያስ ሀቂቃ በጣም እንትን ናቸው። በጣም አንደበታቸው ስል ነው ከዛ አንጻር። ስለዚህ የአንደበት ችግር፣ ተናግሮ የማስረዳት ችግር፣ የአማርኛ ችግር የለም። ሸሄልያስ በጣም ቆንጆ ኩልል ያለ አማርኛ ነው የሚናገሩት። ሸፈክሩድንም ቆንጆ ይናገራሉ፣ ግን ምናልባት የሸሄልያስን ያክል ቆንጆ ጎበዝ ተናጋሪ ላይ ሆኑ ይችላሉ። ግን አላኩል ያህል ሁለቱም ግን ቆንጆ ከዛ ውጭ በጣም አደብ ያላቸው ሰዎች ናቸው። ሁለቱም የኢልምን አደብ የቀመሱ ሰዎች ናቸው። ይሄ ነገር ጥሩ ነው። ከዛ ውጭ ደግሞ የሹብሃ ስጋት ካለ ሸኽ ኢልያስ በጉዳዩ ላይ በደንብ የቀሩ ናቸው። ከአሁን ቀደም አስመልክቶ የተለያዩ ሹብሃዎችን አስመልክቶ እኮ ለማጥራት እያሉ የሚሰጧቸው ትምህርቶች ምኖች አሉ። ስለዚህ አይ መድረኩ ላይ ሹብሃ ይተላለፋል ተብለው የሚታሙ ሰው አይደሉም። ሹብሃ የሚባል እምነትም ካለ ያንን በደንብ መመለስ የሚችሉ ሰው ናቸው ብዬ አስባለሁ። ከአሁን ቀደም ሹባህ የተባሉ ነገሮችን በማጥራት ዘርፍ ብዙ ነገር ሲናገሩ አይተናል። በመሆኑም ስጋቶቹ የሉም። እነዛ አላበረታታም ብለው ያስቀመጡበት ስጋት ካለመኖሩ አንጻር በጣም ሐቂቃ ብዙ ጥቅም ያለው ውይይት ይመስለኛል። በሰሞኑ ውይይት በደንብ ያልተዳሰሱ ጉዳዮችን በቢድዓ ዙሪያ መዳሰስ ይችላሉ። ያብቻ አይደለም ኦልሬዲ የተጠቀሱ ነጥቦችንም ማጠናከር ይችላሉ። በድግምግሞሽ ብዙ ነገሮች ይጠራሉ። በዛ አንጻር የምንማራቸው ብዙ ነገሮችም ስለሚኖሩ ማለት ነው። በጉዳዩ ላይ ሸፈኽሩን ዛሬ ደውያ አናግሬያቸው ነበር። ፈቃደኛ ይሆናሉ እርስዎ ከሸኽ ኢልያስ ጋር በቢድዓ ጉዳይ ጋር ለማውራት ብያቸው፣ በእሳቸው በኩል ሙሉ ፈቃደኝነት አለ። በጣም ደስ ይለኛል ብለዋል። በጣም ደስ ይለኛል ብለዋል። እንግዲህ እሳቸው በዚህ በኩል ፈቃደኛ ናቸው። ሸኽ ኢልያስም ወላሂ ፈቃደኛ ቢሆኑ በጣም ደስ ይለኛል። መሰል ውይይቶች ጠቃሚ ናቸው ብዬ አስባለሁ። አንዳንድ ሰዎች በእልህ በምን ማደርግ ይመስላቸዋል ወላሂ ለዐዚም በልክ አይደለም ማደርገው፣ ሐቂቃ ይጠቅማል ብዬ ስለማምን ነው በዋነኝነት የመከባበር እሴቶችን ያዳብራሉ። እንዲህ አይነት ነገሮች ብዙ ኸይር አላቸው። ሁሉም ዘንድ ቁርአንና ሐዲስ እንዳለ ግንዛቤ ይሰጣሉ። ቁርአንና ሐዲስ የጥቂቶች ብቻ ንብረት አለመሆኑን የተለያዩ አስተሳሰብ መስመሮች የራሴ የሚሉት መረጃዎች እንዳሏቸው እንዲታወቅ ያደርጋሉ። ይህ በጣም ትልቅ ኸይራቸው ነው ብዬ ነው የማስበው። በሙክተለፍ አጀንዳዎች ዙሪያም አሁን ሜዳው ላይ ያለውን የፈትዋን ባገነነት ቀውስ ፈር በማስያዙ በኩል ትልቅ ሚና የሚጫወቱ ናቸው ብዬ አስባለሁ። በሚዲያ ለማድረስ የፈለግኩት ይህንን ጥሪ ለምንድነው ካላችሁኝ፣ ወላ በክፉ አይደለም ሰዎች ውይይቱን እንደሚፈልጉት እንዲያዩም ጭምር ነው። ምክንያቱም አሁን ሰዎች ይህንን ቪዲዮ ሲያዩ በእርግጠኝነት ሀሳቡን የሚደግፉት ሰዎች ለዚህ ፕሬዠር ማድረግ ይጀምራሉ። የጥሩ ነገር ነው። ሰውም እንደሚፈልገው ሲያዩ ሸሄሊያስም በጉዳዩ ላይ ቀልባቸው እንደሚገራ ተስፋ አደርጋለሁ። ለዛ ብዬ ነው በሚዲያ የምለቀው። እኔ ቀጥታ የግንኙነት እንትን የለኝም፣ እርግጥ ከሸሄሊያስ ጋር። በዛውም ጥሪው እንዲደርሳቸው ይሆናል፣ መልካም ግፊትም ይሆናል ለሳቸው ብዬ ነው የማስበው። እኔም ቢመጡ ላ አክብሬ ያስተናግዳለሁ፣ ልክ ውስታዝ ማዋዘንም አክብሬ ያስተናገድኩት ሁሉ እሳቸውንም አክብሬ ለማስተናገድ ሀሳባቸውን በደንብ ለማስጨረስ ለመስማት መድረክ ለመስጠት በጣም ፍላጎቱ አለኝ ብዬ አስባለሁ። ጤናማ የውይይት መንፈስ እንዲሰፍንም ኢንሻላህ በተቻለ መጠን ጥረት እማደርግ ይሆናል ማለት ነው። ኢንሻላህ ምላሽ እንደሚሰጡኝ ተስፋ አድርጋለሁ። ይህንን ጥሬን ግን በማድረሱ በኩል አክቹዋሊ የእኔ ብቻ ጥሬ አይደለም። ሸኽ ፈኽሩዲን በጉዳዩ ላይ ትልቅ ኢንተረስት አላቸው። ስለዚህ ሁለቱ ቢመጡ የሚመጣጠኑ ሰዎች ናቸው። ሁለቱም የተከበሩ ሰዎች ናቸው። ሁለቱም በዕልም ስርዓት ውስጥ አልፈዋል። አደባ አላቸው። አንደበታቸው ጥሩ ነው። አንደበተ ርቱዎችም ናቸው። ከዛ አንጻር ይሄ ውይይት ወላሂ ወላሂ በጣም ብዙ ኸይር ይኖረዋል ብዬ አስባለሁ። እና ይህንን ጥሪ እንሻላህ ለሸኽ ኢልያስ እንድታደርሱልኝ ሁላችሁም ታግም በማድረግ እንድታደርሱልኝ አደራ ለማለት እወዳለሁ። ይህንኑ ላስተላልፍ ብዬ ነው የመጣሁት። እንሻላህ ኖርማል ውይይቶቻችንን እንቀጥላለን። በየምሽቱም እናደርጋቸውን ዋናው መፈክራችን ሁልጊዜም እንደምለው ኢርሻድ ይስፈን ነው። ኢንካር ይበቃል። ኢርሻድ እርስ በርስ መመራራት፣ መደጋገፍ፣ እርስ በርስ አንዱ የሌላውን ስህተት ቢልማዕሩፍ አላህ በሚወደው መልኩ መጠቆም ይስፈን ነው። በዚህ መፈክር ኢንሻአላህ እንግዲህ ውይይቶቻችንን የምንቀጥል ይሆናል። ወሰላሙ ዐለይኩም ወረሕመቱላህ።